ያስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ። ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን። ዋና ዋናዎቹን በቅድሚያም ጠቅላይ ሚኒስትር አብይ አህመድ በአውሮፓ ጉዟቸው ተቃውሞ ገጥሟቸዋል። አብይ አህመድ ለአውሮፓ ሀገራት መሪዎች በኤርትራ ወረራ ሊፈጸምብኝ ነው እንደዚሁም በሕዳሴው ግድብ ምርቃት ላይ ተገኙልኝ በሚል እያደረጉት ያለው ጉዞ መነጋገሪያ ሆኗል። በዝርዝር የምንመለከተው ቀዳሚ ጉዳያችን ይሆናል። እነ አቶ ጌታቸው ረዳ ስምረት የሚባል ፓርቲ ለመመስረት ጊዜያዊ ፍቃድ ተሰጣቸው። ፓርቲውን ለመመስረት ከሚንቀሳቀሱ ግለሰቦች መካከል ብልጽግና ትግራይ ክልልን ለመውጋት እያደራጃቸው ያሉ ታጣቂ ኃይሎችን ያስተባብራሉ በሚል በውጭ መገናኛ ብዙኃን የተዘገበላቸው ኃላፊዎችም እንዳሉበት ተነግሯል። ይህንንም ይዘናል ድንበር ተሻግረው ወደ ኢትዮጵያ የገቡ ኃይሎች በከፈቱት ተኩስ በርካታዎች ተገደሉ። ይህ ጥቃት የደረሰው የጎረቤት ሀገር ኃይሎች የኢትዮጵያ ላዕላይ ግዛትን አንድ ወረዳ ተቆጣጥረው ባንዲራም ተክለው ከተመለሱ ከሳምንታት በኋላ ነው። ተጨማሪ አለን። የሻቢያ ሰዎች የአቶ ኢሳያስ አፈወርቅ የተተኪ ይሆናሉ ሲሏቸው የነበሩት ባለስልጣን በ87 ዓመታቸው አረፉ። ባለስልጣኑ ሚኒስትርና አምባሳደር እየሆኑ በሻቢያ መንግስት ውስጥ የኖሩ ኃላፊም ነበሩም። ዝርዝሩ ተዘጋጅቷል። ባለፉት 9 ወራት በአማራ ክልል 176 ሰዎች ራሳቸውን ማጥፋታቸውን ሆስፒታሉ አሳወቀም። የአብዛኞቹ ዕድሜ ደግሞ ከ15 እስከ 30 ዓመት ባለው ጊዜ ውስጥ ያለ ነው ተብሏል። እንዴት እንመለከተዋለን በመንግስት ተቋማት ላይ የኃይል እርምጃ እየተወሰደ ነው ሲል የትግራይ ክልል ጊዜያዊ ምክር ቤት ገለጸም። የኃይል እርምጃው ወደ ደቡባዊ ዞኖች እየቀጠለ ስለመሆኑ ያነሳው ምክር ቤቱም ከዓለም አቀፍ ሕግ ውጭ ግንኙነት እየተደረገ በመሆኑም ጊዜያዊ መንግስቱ ሊያስቆመው ይገባል ሲልም ጠይቋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችንም መረጃዎችን ትሰማላችሁ። ሰናይ ቆይታ ይሁንላችሁ። ጠቅላይ ሚኒስትር አብይ አህመድ በአውሮፓ ጉዟቸው ተቃውሞ ገጠማቸው። አብይ አህመድ ለአውሮፓ ሀገራት መሪዎች በኤርትራ ወረራ ሊፈጸምብኝ ነው፣ እንደዚሁም በህዳሴው ግድብ ምርቃት ተገኙልኝ ጥሪ ያቀረቡበት ጉዟቸው መነጋገሪያ ሆኗል። የብልጽግናው ፕሬዚደንት በአውሮፓ መነሻቸውን ፈረንሳይ አድርገው ጣሊያንን አስከትለው እንግሊዝ፣ ጀርመንና ሌሎች ሀገራትን የማካለል እቅድ ነው ያላቸው የአውሮፓ ጉዟቸውን ሲጀምሩ የፈረንሳዩ ፕሬዝደንት የቬትናም ጉዞ እንዳለባቸው ገልጸው የሚመቻቸው እለት ባሳለፍ ነው ሐሙስ ብቻ እንደሆነም ለአብይ እንደነገሯቸው የሚገልጹት የዲፕሎማቲክ ምንጮቻችን፣ ዛሬ ያገኟቸው የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ደግሞ ሰኞ ብቻ የሚል ቀጠሮ እንደሰጥቷቸው ያነሳሉ። እናም 120 ሚሊዮን ህዝብን እመራለሁ የሚሉት የብልጽግናው ሰው ካሳለፍ ነው ሐሙስ እስከ ሰኞ ያልታቀዱ የፋብሪካ ጉዞዎችና ኤፍል ታወሩን ጨምሮ ፎቶ በመነሳት አሳለፉ፣ ሲሉ ያክላሉ። የሆኖ ሆኖ ጠቅላይ ሚኒስትሩ የአውሮፓ ጉዟቸውን የጦርነት ዓላማ ያለው ቢሆንም የሮማ ካቶሊካዊት ቤተ ክርስቲያን ፖፕ ሊዮ 14ተኛ ጋር በተገናኙበት ወቅት ግን ስለ ሰላም አስፈላጊነት ተደጋግመው ተነግሯቸዋል። የብልጽግናው ፕሬዝደንት ግን ኤርትራ ልትወረን ነው በሚል ለአውሮፓ መሪዎች እያስረዱ ነው የሚሉት ምንጮቹም በመጪው ዓመት መጀመሪያ አስመርቋለሁ ያሉትን የህዳሴው ግድብ መርሃ ግብር ላይም እነዚሁ መሪዎች እንዲገኙ እየጠየቁ ለመሆናቸው ገልጿል። ከዓመታት በፊት ጠቅላይ ሚኒስትሩ በተጓዙባቸው የምዕራባውያን ሀገራት ውስጥ ከኢትዮጵያውያን ዲያስፖራዎች ድጋፍ ይቸራቸው ነበርም። ያኔ ታዲያ ዲያስፖራው ቲማቲም ይወረወርባቸዋል እንባል ነበር ብለው እርሳቸው ግን እንደቀየሩት ይገልጹም ነበር። ዲያስፖራ ስትሄዱ ይጮሁባቸዋል፣ አትሄዱ እየተባለ እውነቱን ለመናገር ቲማቲም እና እንቁላል ለሚረባ ነገር ለሚጠቅም ነገር ሲወረወር ማየትም ጥሩ ነው፣ መጥፎ ነገር አይደለም። ግን የሚያምርብን እንደዚህ ነው። ለጠቅላይ ሚኒስትሩ የነበረው ድጋፍ ወደ ተቃውሞ የተቀየረው ግን በጥቂት ጊዜ ልዩነት ውስጥ ነው። በተለይም በትግራይ ክልል አጋሮቻቸውን አስተባብረው በከፈቱት ጦርነትና ባደረሱት ውድመት ሳቢያም የተለያዩ ሀገራት መንገድና አደባባዮች አገዛዙንና እርሳቸውን በዘር ጨፍጫፊነትና ገዳይነት የሚጠቅሱ ሰልፎች ደጋግመው ጎብኝተዋቸዋል። ዛሬም ጠቅላይ ሚኒስትሩ ከጣሊያን ቀጥሎ ጉዟቸው ወደ እንግሊዝ ነው መባሉን ተከትሎም በለንደን የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ተቃውሞ ወጥተዋል። ሲሜ ኪም ስታርመር መንግስት ዝምታውን ይሰብር ዘንድ የሚጠይቅና አብይ አህመድን በገዳይነትና ዘር ጨፍጫፊነት የሚከሱ እንደዚሁም ፖለቲከኞችና ጋዜጠኞችን ማሰር ማሳደዱ የሚቆም ዘንድ የሚጠይቁ መልእክቶች ተላልፏል። ጠቅላይ ሚኒስትር አብይ አህመድን ለንደን ከመግባታቸው አስቀድሞ እየተደረገ ተቃውሞም ነው። ከሰሞኑ በእንግሊዝ ለንደን ያገዛዙ ሹማምንት ተቃውሞ ሲያጋጥማቸው የጠቅላይ ሚኒስትሩ የመጀመሪያው አይደለም። ከቀናት በፊት በአንድ የትምህርት ጉባኤ ላይ ከዚህ በፊት መሰል ተቃውሞዎችን ያስተባ ብሩ የነበሩት ብርሃኑ ነጋና መከተሎቻቸው በዛው ለንደን በሚያውቁት ቋንቋ ተቃውሞ እንደገጠማቸው የሚታወስ ነው። እነ አቶ ጌታቸው ረዳ ስምረት የሚባል ፓርቲ ለመመስረት ጊዜያዊ ፍቃድ ተሰጣቸው። ፓርቲውን ለመመስረት ከሚንቀሳቀሱ ግለሰቦች መካከል ብልጽግና ትግራይ ክልል ለመውጋት እያደራጃቸው ያሉ ታጣቂዎችን ያስተባብራሉ በሚል በውጭ የመገናኛ ብዙሀን የተዘገበላቸው ኃላፊዎች እንዳሉበትም ታውቋል። አቶ ጌታቸው ረዳና አብረዋቸው የነበሩት የቀድሞ የህወሀት ማዕከላዊ ኮሚቴ አባላት ህወሀቶች እኛ ነን በማለት ከ1967 ጀምሮ በሚል መግለጫዎችን ሲያወጡ እንደነበ እንደነበር የሚታወቅ ነው። አሁን ይህን እንትተው ዲሞክራሲያዊ ስምረት ትግራይ የተባለ ፓርቲ ለማቋቋም ማመልከቻ አስገብተው ከምርጫ ቦርድ ጊዜ ፍቃድ ማግኘታቸው ታውቋል። ከጥቂት ሳምንታት በፊት የትግራይ ሊብራል ዲሞክራሲያዊ ፓርቲ የሚባል ድርጅት ለመመስረት እየተንቀሳቀሱ እንደነበር ለመገናኛ ብዙሀን ሲናገሩ የነበሩትን ትተው እነ አቶ ጌታቸው ስምረት ያሉትን ክልላዊ ፓርቲ ለማቋቋም መወሰናቸውን ይፋ አድርገዋል። አንድ ስማቸው ያልተጠቀሰም የስብስቡ አባል ፓርቲያችን ሊብራል ነው ሲሉ ለቢቢሲ ከተናገሩ በኋላም አቶ ጌታቸው ግን በድንገት ተነስቼ ሊበራል አልሆንም የፓርቲያችን ስያሜ ምን ይሆን በሚለው ላይም እንምከር ሲሉ መጻፋቸውም አይዘነጋም። አዲሱ ክልላዊ ፓርቲ በኢትዮጵያ ብሔራዊ ምርጫ ቦርድ ጊዜያዊ የምዝገባ ፈቃድ ማግኘቱ የተነገረ ሲሆን በዚህ የመመስረት ሂደት ውስጥ የአቶ ጌታቸው ረዳ ሚና ምን እንደሆነ ግን አልተነገረም። የአዲሱ ፓርቲ የሚዲያና የኮሚኒኬሽን ዘርፍ አስተባባሪ የሆኑት አቶ ረዳ ሀለፎም ሲሆኑም በአቶ ጌታቸው ረዳ የፕሬዝደንትነት ዘመን የክልሉ ኮሚኒ ኢንቨስቲጌሽን ቢሮ ኃላፊ እንደነበሩም ይታወሳል። በቅርቡ አፍሪካን ኢንተሊጀንስ የተሰኘው የፈረንሳይ የዜና ጣቢያ ደግሞ አቶ ረዳኢ በብልጽግናው መንግስት ድጋፍ በአፋር ክልል እየተቋቋመ ያለውና ከትግራይ ክልል ጋር እንዲዋጋ ስልጠና እየተሰጠ የሚገኝ ታጣቂ ኃይልን የሚያስተባብሩ ናቸው ሲል መዘግቡ አይዘነጋም። ይህንን መረጃ እስካሁን ድረስ በይፋ ያላስተባበሉት አቶ ረዳኢ አሁን ደግሞ የሲቪል ፖለቲካ ፓርቲን ለመመስረት ከብሔራዊ ምርጫ ቦርድ ጊዜያዊ ፍቃድ ያገኘውን ስብስብ እያስተባበሩ መሆኑ

የብልጽግናው ነው መንግስት። ከዚህ በፊት አባሎቻቸው ታጥቀው እንዲዋጉ ይቀሰቅሱ የነበሩትን እንደ አብንና ኢዜማ ያሉ ድርጅቶች ኃይልንም ሲቪልንም ተጠቅመው ፖለቲካ እንዲሰሩ መፍቀዱ አይዘነጋም። አሁን ደግሞ ስምረት የተባለውን ፓርቲ የሚያስተባብሩ ሰዎች በአንድ እጃቸው ጠመንጃ ስለማንሳታቸው በዓለም አቀፍ የመገናኛ ብዙሃን ሲዘገብ ከርሟል። ፓርቲውን መዝግብልን ተብሎ ከሁለት ሳምንት በፊት ጥያቄ የቀረበለት የብልጽግናው ምርጫ ቦርድ ጊዜያዊ የምዝገባ ፍቃድ ሰርተፊኬት ልና አቶ ረዳይ ሰጥቷል። ትግራይ ክልል ላይ ብቻ እንንቀሳቀሳለን ብለው የተመዘገቡ ድርጅቶችን ከስምንት በላይ እንዲሆኑም አድርጓቸዋል። ስምረትን ከነ አረጋዊ በርሄ በመቀጠል አዲስ አበባ ተቀምጦ እየተደራጀ ያለ የክልሉ ፓርቲ ያደርገዋል። አዲስ አበባ ሆኖ ፓርቲ ለመመስረት እየተንቀሳቀሱ ያሉት የቀድሞ የህወሀት ከፍተኛ አመራሮች ለምን ከትግራይ ውጭ ሆኖ ስለ ትግራይ ይሰራለሁ የሚል ፓርቲ ማቋቋም እንዳስፈለጋቸው ሲናገሩም በአዲስ አበባ ከተማ ያለነው ለህይወታችን አስጊ ሁኔታ በመኖሩና ደም መፋሰስን ለማስቀረት ነው በማለት በአቶ ረዳኤ በኩል ገልጿል። ይህ ከትግራይ መዲና በ800 ኪሎ ሜትር ርቆ እየተመሰረተ ያለው ፓርቲ ስንት አባላት እንዳሉት እንደማይታወቅ ግን የኢትዮጵያ ኢንሳይደር ዘገባ ያመለክታል። ከህወሀት ጋር በፈጠሩት አለመግባባት የተባረሩት የቀድሞቹ አመራሮች ወደ አዲስ አበባ ካሄዱና መንግስታዊ ስልጣናቸውን ካጡ በኋላ የራሳቸውን ድርጅት ይፋ ሲያደርጉ ያዘጋጇቸው ሰነዶች በህወሀት ውስጥ ለውጥ ለማምጣት ስንል እናቀርባቸው የነበሩ ሀሳቦችን እየያዙ ናቸውም ብለዋል።

ባለፉት ዘጠኝ ወራት በአማራ ክልል 176 ሰዎች ራሳቸውን ማጥፋታቸውን ሆስፒታሉ ገለጸ። የአብዛኞቹ ዕድሜ ደግሞ ከ15 እስከ 30 ዓመት ባለው ጊዜ ውስጥ ነው ተብሏል። የብልጽግና አገዛዝ የሀገሪቱን አምራች ክልል ወደ ጦርነት ማዕከልነት ከቀየረው ዓመታት አለፉ። የአርሶ አደሩ ማሳዎች ላይ ታንክና ድሮን ነው ያሰማረው። በርካታ የአማራ ክልል ወጣቶችም ስራጦች ናቸው። በሀገሪቱ ከፍተኛ የከተሞች ስራጥነት የተመዘገበውን በዚሁ ክልል ነው የውድመት የጉስቁልና የጦርነት አውድማ ባደረገው በክልሉም ራሳቸውን የሚያጠፉ ዜጎች አህዝ እያሻቀበ ነው ይላል የሆስፒታሉ መረጃም። በአማራ ክልል ባለፉት ዘጠኝ ወራቱ ውስጥ 176 ሰዎች ራሳቸውን ማጥፋታቸውን የገለጸው ደግሞ የፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል ነው። የሆስፒታሉ ሐኪም ዶክተር ጓደ ተዋበም በየቀኑ አንድ ራሱን የሚያጠፋ ወጣት ወደ ሆስፒታሉ ይመጣል ሲሉ አንስተው በአብዛኞቹ ላይ መድኃኒቱን ለበሩርና ላይጥ ማጥፊያ ተብሎ የሚሸጠው ጸረ ተባይ ማጥፊያ መድኃኒት ነው የሚወስዱት ብለዋል። አብዛኞቹ ራሳቸውን ያጠፉትም ከ15 እስከ 30 ዓመት የዕድሜ ክልል የሚገኙ ወጣቶች እንደሆኑ ገልጿል። መድኃኒቱን ከወሰደ በኋላም በፍጥነት ወደ ሕክምና ተቋማት መጥተው የተረፉ ወጣቶች ቃለመጠይቅ ሲደረግላቸውም ራሳቸውን ለማጥፋት ያነሳሳቸው በአመዛኙ ኑሮ መረረን የሚልና ቤተሰባዊ ምክንያቶች ናቸው ሲሉም አክሏል። በአዲስ አበባ በቅርቡ የወጣው ሪፖርትም ከኑሮ ጋር በተያዘም ራሳቸውን የሚያጠፉ ዜጎች ትእዛዝ እየጨመረ ስለመሆኑ የሚያስረዳ ነበር። በየትኛውም ሃይማኖቶች የሚገኙ መሪዎች ራስን ማጥፋት ኃጢአት መሆኑን ያስተምራሉ። ስለሆነም ወጣቱ ተስፋ የመቁረጥ ስሜት ሲሰማው ወደ ሃይማኖት ተቋማት መሄድ አለበት የሚለውንም ይመክራሉ። ብልጽግናና ፓስተሮቹ ግን የዜጎችን ሞት ለመንበሩ መጽናት የሚቀርብ መስዋዕት፣ የደሃን ራስን ማጥፋት ደግሞም እንደ ቆሻሻ መጥረግ ነው የሚቆጥሩት። ይህ ንግግርም ለዚህ አብነት ይመስላል። በምን ይሁን ራስን አጥፋ። እንደውም ይገርማል። እንደውም ብያለው አንድ ጊዜ ሞታለሁ ለሁ እያላችሁ ቤተሰቦቻችሁ ምታስጨንቁ ምን አለ ብትሞቱ፣ ችግሩ እኮ አትሞቱም? በጣም ራሴን አጠፋለሁ እያለ የሚያስፈራራ ሰው ችግሩ አለማጥፋቱ፣ ምን አለ ሳይነግረን ቢያጠፋ። የሻቢያ ሰዎች የአቶ ኢሳያስ አፈወርቄ ተተኪ ይሆናሉ ሲሏቸው የነበሩት ባለስልጣን በ87 ዓመታቸው አረፉ። ባለስልጣኑ ሚኒስትርን አምባሳደር እየሆኑ በሻቢያ መንግስቱ ውስጥ የኖሩ ኃላፊም ነበሩ። 79ኛ የልደት በዓላቸውን ባሳለፍ ነው የካቲት ያከበሩትን ኢሳያስ አፈወርቄን ይተካሉ እያሉም ሻቢያዎች ስማቸውን ከሚያነሷቸው ሰዎች መካከል የ87 ዓመቱ ሌላ የሻቢያ አዛውንት ወልደ ሚካኤል አብርሃ ነበሩ። አቶ ወልደ ሚካኤል ላለፉት 21 ዓመታት የትራንስፖርትና ኮሚኒኬሽን ሚኒስትርነትና የሀገር ውስጥ አስተዳደር ሚኒስትርነትን አጣምረው ሲሰሩ የነበሩ ከሻቢያ ቀደም ሰዎች መካከልም አንዱ ናቸው። ሚኒስትሩ በ87 ዓመታቸው ህይወታቸው አልፏል። አቶ ኢሳያስን በ8 ዓመት የሚበልጡ እንደሆኑ ቢነገርላቸው፣ ሻቢያውያን ግን ኢሳያስን የሚተኩ ታጣቂው ፕሬዝደንት አድርገው ይናገሩላቸው ነበር። በህመም ምክንያት ህይወታቸው አልፈዋል ሲሉ የሀገሪቱ የማስታወቂያ ሚኒስትር ገልጸዋል። ምክትል ፕሬዝደንትም ሆነ ምክር ቤት በሌላት ኤርትራ ውስጥ ፕሬዝደንት ኢሳያስ ሚዲያስ ከሀገር ሲወጡ ወክሏቸው እንዲሰሩ የሚያደርጉት አቶ ወልደ ሚካኤልን እንደነበር የሚያነሱ ሰዎች ይህንን ውክልናቸውን ከየማነ ገብረ አብ መንኪ ጋር ይፈራረቁበት እንደነበርም ይነገራል። የቀድሞው የአቶ ኢሳያስ አፈወርቂ ታማኝ ወልደ ሚካኤል ገብረ ማርያም ከአስራ ሁለት ዓመታት በፊት ህይወታቸው ሲያልፍ ተክተዋቸው የተሾሙት ዛሬ ህይወታቸው ያለፉት ወልደ ሚካኤል አብርሃም ከ1996 ዓ ም ጀምሮ በዚህ ኃላፊነት ላይ የቆዩ ሰውም ነበሩ። ከአቶ ኢሳያስና ና ከአብዛኞቹ የሻዕቢያ አመራሮች አስቀድሞም ጀባሃን የተቀላቀሉት ሟቹ ሚኒስትር ላለፉት 64 ዓመታት የሻቢያ ና የኢሳያስ አገልጋይ ሆኖም ኖረዋል። በህመም ምክንያት ሞታቸው የተገለጸው አቶ ወልደ ሚካኤልን የሚተካው ሰው ሻቢያ ይፋ ስለማድረጉም አልታወቅም። በኤርትራ ውስጥ በተከታታይ ረጅም ጊዜ ሚኒስትሮችን በሞት የተነጠቀው መስሪያ ቤት የሀገር ውስጥ አስተዳደር ና የትራንስፖርትና ኮሚኒኬሽን ሚኒስቴር በቀጥታ ተጠሪነቱ ለኢሳያስ አፈወርቄ ነው። በመንግስት ተቋማት ላይ የኃይል እርምጃ እየተወሰደ ነው ሲል የትግራይ ክልል ጊዜያዊ ምክር ቤት ገለጽም። የኃይል እርምጃው ወደ ደቡባዊ ዞኖች እየቀጠለ ስለመሆኑ ያነሳው ምክር ቤቱ ስሙን ያልጠቀሰውን አካል ካለም አቀፍ ሕግ ውጭ ግንኙነት እያደረገ ስለሆነም ጊዜያዊ መንግስቱ ሊያቆመው ይገባል ሲልም ጠይቋል። የምክር ቤቱን ክስ የክልሉ የመገናኛ ብዙሀንም ዘግበውታል። በአሁኑ የብልጽግናዎሹን በቀድሞው የህወሀት ምክትል ሊቀመንበርና የትግራይ ክልል ጊዜያዊ መንግስት ፕሬዚደንት የስልጣን ዘመን የተቋቋመው የትግራይ ክልል ጊዜያዊ ምክር ቤት ባወጣው መግለጫ ማንነቱን ያልጠቀሰውን አካል ተቋማትን በኃይል በማፍረስ ወንጅሏል። የመንግስት ተቋሞች በህግና በነፃነት እንዳይሰሩ እንቅፋት መሆንና በኃይል መንግስታዊ መዋቅሮችን አንገት ማስደፋት ብሎም የማፍረስ ተግባሮች ቀጥሏል ያለው ምክር ቤቱም በቅርብ ጊዜያት የፍርድ ቤት ነጻነትን የሚጥሱ ከህግ በላይ የሆኑ ተግባሮች እየተፈጸሙ ይገኛሉ ሲል ገልጿል። ከዚህ በተጨማሪም የፖሊስ ኃይል ስራውን እንዳይስራ ከአቅም በላይ የሆነ ጣልቃ ገብነት ማድረግ አገልግሎት እንዳይሰጥ እየተደረገ ነው ሲልም ጠቅሷል። ይሁን እንጂ ይህንን ፍርድ ቤትን የሚያስተጓጉል በፖሊስ ላይ ጣልቃ የሚገባው ነው ያለው ኃይልን ማን እንደሆነ በግልጽ አላሰፈርም። ትግራይ ከችግር እንዳትወጣም ተቋሞቿ እንዲፈርሱ ህገወጥነት እንዲሰፍን የሚያደርግና ህዝባችንን በመንግስት ላይ ያለው እምነት እንዲሸረሸር ኃላፊነት የጎደለው ተግባር ስለሆነም በዚህ ድርጊት ላይ የተሳተፈ አካላት ተጠያቂ ሊሆኑ ይገባል ሲልም በአጽንኦት ጠይቋል። ይህ መግለጫው ላይ ጥፋቱ እንጂ ገለጹ አካል የትግራይ ጊዜ ምክር ቤት የመረጣቸው አስተዳዳሪዎች ላይ የኃይል እርምጃ እየወሰደ እንደሆነ በመግለጽ እንዲያቆምም ጠይቋል። ይህ ህጋዊ ያልሆነ ተግባር ቀጥሎም በደቡብ እና በደቡብ ምስራቅ አካባቢዎች የኃይል እርምጃ እየተወሰደ ነው ያለው ምክር ቤቱም ወደ እርስ በርስ ግጭትና መዳማት የሚያስገባ ተግባር ለመፈጸም እንቅስቃሴዎች እየተደረጉ ነው ሲል አስቀምጧል። እነዚህ ተግባራት በአስቸኳይ እንዲቆሙ፣ ይህንን ድርጊት ያቀዱና የተገበሩም ተጠያቂ መሆን ይኖርባቸዋል። ይህ ድርጊት ሳይቆም ከቀጠልም በትግራይ ዝግጅት ብላይ ለሚደርስ የትኛውም አደጋ ተጠያቂ ይሆናል ሲልም በዚሁ ስሙ ያልጠቀሰው አካልን አስጠንቅቆታል። በሌላ በኩል የትግራይ ክልልን ግዛት ወረው ህዝብ ከሚያንገላቱ አካላት ጋር ከመንግስትና ከህዝብ እውቅና ውጭ ጥምረት ለመፍጠር እየተንቀሳቀሱ ናቸው በሚልም እነዚህን በስም ያልተጠቀሱ አካላትን የወነጀለው ምክር ቤቱም ድርጊቱን ህገወጥና የቀቢጸ ተስፋ ውሳኔ ብሎታል። ትግራይና ህዝቧን ዳግሞ ወደ ከባድ ግጭትና ጥፋት የሚወስድ ስለሆነ መቆም አለበት ያለ ሲሆን የጀነራል ታደሰ ወረደ መንግስትም ችግር በሚፈጥሩት ላይ ተጠያቂነትን አስፍኖ አንድነት ለማጠናከርና መንግስትነትን ለማጽናት ህዝቡን ለማዳን የሚያስችሉ ስራዎችን እንዲሰራ ጥሪ እናቀርባለን ብሏል። እነዚህ ወንጀላዎችን የሚዘረዝረው የክልሉ መንግስታዊ አሰራርን የሚተቸው የምክር ቤቱን መግለጫ የትግራይ ክልል የመገናኛ ብዙሀን ዘግበውታል። መንግስት ላይ ትችት የሚሰነዝሩ ሰዎችና ቅሬታን የሚያቀርቡ መግለጫዎችም በመንግስት ሚዲያዎች በማይተላለፉበት ከፓርላማ ጭምር የግል መገናኛ ብዙሀን በሚታገዱባት ኢትዮጵያ ውስጥ እንዲህ ያሉ መንግስትን የሚተቹ አስተያየቶ ሰዎች በመንግስት ሚዲያዎች በማስተናገድ በኩል የክልሉ የመገናኛ ብዙሀን ብቸኛ ይመስላሉም። ድንበር ተሻግረው ወደ ኢትዮጵያ የገቡ ኃይሎች በከፈቱት ተኩስ በርካታዎች ተገደሉ። ይህ ጥቃት የደረሰው የጎረቤት ሀገራት ኃይሎች የኢትዮጵያ ሉዓላዊ ግዛት አንድ ወረዳን ተቆጣጥረው ባንዲራም ተክለው ከተመለሱ ከሳምንታት በኋላ ነው። ኢትዮጵያ በብልጽግናው ዘመን ሉዓላዊ ግዛቶቿን በየአቅጣጫው ካስደፈረችባቸው አካባቢዎች አንዱ የደቡብ ሱዳን ድንበር ነው። ከሰሞኑ አገዛዙ በደቡብ ሱዳን ድንበር አካባቢም በጀኔራል ዘውዱ በላይ የሚመራ ልዑክ በመላክ ችግሩን ፈታሁ ብሎም ነበር። ይህ በተባለ በቀናት ልዩነት ግን ወደ ለኢትዮጵያ ዘልቀው የገቡ ኃይሎች ሰዎችን ገድለዋል፣ አቁሰለዋል። በጋምቤላ ክልል በትናንትናው ዕለት ከዲማ ወረዳ ወደ ጎግ ወረዳም ፒኒዮዶ ከተማ 39 ሰዎችን አሳፍሮ ሲጓዝ በነበረ አውቶብስ ላይም ከደቡብ ሱዳን የመጡ የሞርሌ ታጣቂዎች ፈጸሙት በተባለ ጥቃት ከአምስት በላይ ሰዎች መገደላቸውና በርካታዎች መቁሰዳቸውን ነዋሪዎች አረጋግጠዋል። ከሟቾች ውስጥ ሴቶች እንደሚገኙበት የጠቀሱት ነዋሪዎችም ጥቃቱን አሰቃቂ ብለውታል። አክለውም የሟቾቹ የቀብር ስነስርዓት ጥቃቱ በተፈጸመበት ዕለት በዲማ ወረዳ ተፈጽሟል ነው ያሉት። ከዲማ ወረዳ መንገደኞቹን ይዞ ወደ ፒኒዮዶ ከተማ ሲጓዝ የነበረው አውቶብስ ከዲማ ሳይወጣ ተኩስ እንደተከፈተበት አንድ አይን ማይ ተናግሯል። በጥቃቱ ህይወታቸውን ካጡት በተጨማሪም በርካታ ተሳፋሪዎች መቁሰላቸውን ገልጸው ቁስለኞቹ በርማዶ 05 ቀበሌ በሚገኘው ጋምቤላ አጠቃላይ ሆስፒታል ተወስደው ህክምና እየተደረገላቸው እንደሚገኝ አመልክቷል። ጥቃቱን በተመለከተ የጋምቤላ ፖሊስ ኮሚሽን ባወጣው መግለጫም ከዲማ ወደ ጋምቤላ ሲጓዝ በነበረ የህዝብ ማመላለሻ አውቶብስ በተከፈተ ተኩስ በሰው ህይወትና በንብረት ላይ ከፍተኛ ጉዳት ማጋጠሙን አረጋግጧል። ከጧቱ አንድ ሰዓት ገድማም ከዲማ ከተማ ወደ ጋምቤላ ከተማ ሲጓዝ የነበረም ቅጥቅጥ የህዝብ ማመላለሻ አውቶቡስ በሱዳን ታጣቂዎች በተከፈተበት ተኩስ ምክንያት ሹፌሩን ጨምሮ ቢያንስ የአምስት ሰዎች ህይወት አልፈዋል ብሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር።